የምታደርጉ ነው አይመስለኝ። ነገ የራቁት የምታረው ፈንግሩበት ነው ምን ካለክ። እኔ ግን ለማንም እየመጣው ስድስት ዓመት ሙሉ እኔም ቤታ ስታቆኝ ለዛሬ ታውቱኝ ከፊንገር ጋር ተሰዳድቤ አይደለም። በፖለቲካ እንኳን ብሄር ለብሄር እንኳን ተሰዳድበን ማለት ነው። ብዙ መረጃ የሚወጣብኝ የነበረው እኔ ቤታ ነበርኩኝ። በዛ ሁኔታ ቢኖራቸው የርቃነ ስጋዬ ወይ ደግሞ ከሰው ጋር ያወራሁት ምናምን ቢኖር የሚወጣው የእኔ ቤታ ነበር፣ ድሮ በማደርገው ድርጊት ዛሬ እንኳን አይደለም ስድቤን ትቼ ከሰው ጋር ተግባብቼ ተዋድጄ አይደለም። ያኔ ነበረ የኔ ጉድ መውጣት የነበረበት። ኦኬ፣ ያኔ ያኔ በብሄር ማለት ከባድ ነገር ነው። በብሄር ስንባላ የእኔ ጉድና፣ የኔ ማሳቀቅ፣ የኔ ወደታች ለመጣል ያን ጊዜ ነበር የሚወጣው። እኔ ቀዬን ማያት ለአጥባትና ንጽህናን ብቻ ልጠብቅ ነው። ገባሽ? እንዳንቺን የጎረጎርኩባት ለማንም ጎረምሳ ልልክበት አይደለም። የካክ እበት፣ ኩበት፣ አዛባ፣ ደንቆሮ መተታም ድግምታ እንዴ! በቃ እሷ እንቁርቲም፣ ይሄ ደማ አለ፣ ቦርጫም ሸረሪት እቴቴም በውስጥ አለ። ግን በላይ እንደሌላ አክት ያደርጋል። ምናምን አንድ ሁለት ሰዎች ስማቸው አልጠራችኋሉ። ምናምን ተመሳጥራችሁ እንዴ! በስመ አብ ወልድ መንፈስ ቅዱስ! ሊሞቱ ነው እንዴ? ደግሞ ሰሞኑን ጌማለኝ ብያለሁ። በቃ ሊሞቱ እኔ በእናንተ እኮ ጌም እኳ አልተቃወምኳችሁ። በእናንተ ጌም ስትጫወቱ ለምን ተጫወታችሁ? ማን ሰጣችሁ? እንዴት ሰጣችሁ? እኳ አላልኩ። የሰይጣን ልጆች ክፉዎች፣ ክፉ ውህ። የእናንተ ስክፋት ክፉ፣ በቃ ክፉ ክፉ። ለዚህ ነው የማያልፍላችሁ። አይኖፊንገር ፊንገር ጨጓራሽ ተቃጥሏል። እንዴት? እንዴት? እንዴት? እንዴት ወዳጅ ኖራት ነው አይደል? እንዴት? አንቺም እኮ የኔ አድናቂ ነበር ሳንጣላ በፊት የኔ ወዳጅ ነበርሽ። የኔ አድናቂ የኔ መስካሪ ነበርሽ። ዩቲብ ሲቀዘቅዝ ዩቲብ ላይ እንደምመጣ ስለምታውቂ ያ ነው እንጂ አንዘረዘረሽ። ዩቲብ ላይ ባልመጣ ኖሮ መቼም መቼም መቼም መቼም መቼም ቢሆን አትናገርኝም ነበረ። የእኔ አድናቂ ነበርሽ። የእኔ በግ ነበርሽ። የእኔ በግ ነበርሽ። አንደኛዋ በጌ ከጠፉት በጎች መሀል አንደኛው አንች ነሽ። በግ ነዋ ሰው የምትዩ። ከጠፉት በጎች መሀል አንደኛዋ በጎ አንች ነበርሽ ከጠፋሽ በኋላ ነው። እንትን መሷን ነው የምትከተሉት እች ማይምት እች ንደደብት ያለች ደደቧን እኮ አምስት አመት ተከተልሻት። አስታውሽ ደደቧ ቤታ ከኢንስታግራም ጀምሮ እስከ ቲክቶክ ድረስ ተከተልሻት። አምስት አመታት ሙሉ መልሻ ደስ ይላል። አምስት አመታት ሙሉ እኔም ቤታ ተከተልሽ አለዛውም አድንቃሽ መከተል ዝም ብሎ አይደለም፣ ፎሎ አርገሽ በውስጥ እያወራሽ እየተደዋወልሽ። አየሽ አይደለ በጋ አንደኛ ነበርሽ አምስት ዓመት ሙሉ አምስት ዓመት ሁሉ ቤታዬ ታየ ጨዋቷ ደስል ቀናቹባት፣ የቤታ ሰውነት ሁሉ እያልሽ እያደነቅሽ በአድ ንቆት እያደነቅሽ ስፍስፍ እያልሽ ሁሉ በጌ ነበርሽ ለአምስት ዓመታት ላርድስል ላርድስር እምቢ አልታረድም ብለሽ አሻፈሬን ብለሽ ከጠፉት በጎች መሀል ተቀላቀልሽ። ወይ አባቴ ወይ ያን ያለው ነገር ይሄን ይታርክሽ። ለማንኛውም ግን ይበቃሻል። እኔ እንዳንቺ ቀን ሙሉ ስራ ማላጣው ስለ አንቺ ማወራው ቀን ሙሉ እንትኔታል ሰላም ሰላም ማላጣው፣ አየሽ? ኩሩ ሴት ነኝ፣ በራሴ የምተማመን ነኝ። ትናንትናንቻውን ጆከር ጋር ገባሽ። ጆከር መናገር አቁመሃል፣ ተናገር። እከክ አቅም ሲያንስሽ፣ ጆከር ጋሄደች ተለጥፈሽ። ጆከር መናገር አቁቷል፣ አቅም አንስ ነው፣ ተናገር። አካውንቴን እኮ ልታዘገ፣ ንፍጣም ዝርክርክ፣ እየነገርኩሽ ነው። ማንም አባቱ ቢናገረኝ ማንም አያስጥልሽም ከኔ እጅ። ምን ነው ፈላብሽ? አትንኩኝ። ካልነካኝ አይፈላብኝም፣ ስትነካኝ ግን ይፈላብኛል። ካልነካችሁኝ እኔ እጫወታለሁ፣ ፈታ ላለሁ ጣይና ጫወ በቃ፣ እንደዛ እንደዛ ነው የማደርገው። ግን ትነካኩኛላችሁ። ማንም ሳይደርስባችሁ ትነኩኛላችሁ። አትንኩኝ። እስኪ ሳትነካኝ ነካኝ፣ ሳትሰድበኝ፣ ጽጥ ብለኸኝ እስኪ ለሁለት ቀን ሳት አትስደበኝና አትንካኝ። ከዛ ያኔ መልሱም ተዋለን። እብድ አይደለሁም እኔ ግን እሷ የምትሄድበት ርቀት በቃ ሰዎች ቤት ሁሉ ነው እኮ የምትንጠለጠለው። እናቴን ይንሳኝ፣ እኔ እንደዚ እንዲ አይነት በሽተኛ ሰው አጋጥሞኝ አያውቅም። አይታችሁ አታቃላችሁ። በቃ ሰዎቹ ቤት ሁሉ ነው የምትንጠለጠለው። እናቴን ይንሳይ። በቃ ምን ጉድ ነው? ምን ያህል ባቃጠላት ነው? እኔ አሁን ለምሳሌ እሷን ለመስደብ ጆከር ጋር ሄድ፣ ጆከር ስደብልኝ። ጆከር ይኸው ሰደብ። አንቺ ነሽ እኮ መጀመሪያ የዩቲዩብን አካውንት አዘጋሉ ያልሽው እና ዩቱበን አካውንት አዘጋለሁ። እስኪ ወዳጆች የጸጥ ሊሉች ነው እናዘጋለን ይሉሻል። እኔ እንደውም አላልኩሽ ያንችን አዘጋለሁ ወይ አካውንት ከፍቼ እኔ ላዘጋ አላልኩም። አንድ መረጃ አታመጡ፣ የእኔን ድምፅም አታመጡ፣ የፊንገርን አዘጉ እያልኩኝ የሚወደኝ ወዳጆቼ ግን አዘጋለሁ። ዩቱባን ስትይ ግን እኛን ልሳንሽ የምንዘጋው ብሎሻል። እኔ ጆከር ጋ ገብቼ ጆከር ተናገረችኝ። ሰላም ደማያች ደቡባ ጋ ገብቼ ማሽለጠለጥ እንቁርቲ ጋ ማሽለጠለጥ እዩ ኖ እኔ ኩሩ ነኝ። የማደርገውን ጠንቅቄ ነው የማቀው። መጨረሻ ላይ ትፈራርሳላችሁ። ለውሸት ሰውን ለመጣል ላይ የተገናኛችሁ ሰዎች መጨረሻ ላይ ትበተናላችሁ። ትዋዳችሁ አይደለም። አንድ ሰውን ለማጥቃት፣ አንድ ሰውን ለመስደብ፣ አንድ ሰውን ለማሰደብ የምትጣበቁ ሰዎች መጨረሻ ላይ ትፈርሳላችሁ። እኔ ግን ዝም ብዬ አለው አለው እንዳለው ታዩኛላችሁ። በዛው እንቀጥላለን። ኮመንት ያላችሁም ቅጥል ልበሉ፣ ቅጥል ቅጥል ልበሉ። ተቃጠሉ። ለምን እንደኒሎቹ አሽቃባጭ አይደለሁማ። ልወደድ ባይደለሁ እዛ እ በራሴ ነው። አያችሁ አሁን ስቀጠቅጥ ብቻዬን ነው የምቀጠቅጠው። ጀግንነቴ ነው። ሰውን ገዝተ አላስገባም። ሰውን አላነካካም። እንትና አያችኋት አ ፊንገር እንትና እያል ከሰው ጋር አላነካካም። የተጣላ እንኳን ካለ ገዝተ ሰው ቤት አላወራም። ካልተጣሉ ከስት ቤት ሰው ቤት አላወራም። ቆይ አንቺ ቤት ነው ያለሁት። አልናገርም ነው ምለውኒ አብነት፣ አልናገርም። ሰው አላስገባም። እኔ አንድ ከዮኒ ከዮኒ አንድ የሚመቸኝ አንድ ነገሩ አለ አንድ ነገሩ ያው አንዳንዴ አብሾ ሲመጣ ያደርገዋል። ቴንኪ አብነት አብሾ ሲመጣ ያደርገው ይነሳበታል። ግን አንድ ነገር አለው የሆኒ ከሱ የሆነ ደስ የሚለኝ ነገር አለ። ሲጣላ ብቻውን ነው የሚጣላው፣ የሆነ ማለት ብቻውን ነው የሚጣላው፣ ብቻውን ነው የሚሳደበው። ይሄ ነገሩ ይመቸኛል። የሰው ልጅ እራሱን ችሎ አቁሙን ማወቅ አለበት። እኔ አሁን ስሳደብ ይው ብቻዬን ነው የምራገጠው፣ ሰው አጥቼ አይደለም። ገስት ላይ እስኪ ያው ሞዴሬተሮች አሉ ገዝት ላይ ስንት ሰው ነው የላከው? ገዝቱ ክፍት ነው። ማት ሰው ልኳል እንዲያስገባው ማሽሟጠጥ ምናምን ምናምን እኮ አያቅትም። ቀላለሁ፣ አላደርገውም ወይ ደግሞ ሄጄ መታረቅ እችላለሁ። ቀላለሁ፣ አይከብድም። ግን አቅም አለኝ። አቅሜን ደግሞ እያሳየዋቸው ብቻዬን ነው ማርበደብድግ ለመቶ ብትነሳ ይህን ነው ምልክ ፎታ ላይቱላ ወይዛ እኔ ጎመዝ ነው ገሚ ገሚ ደግ ደሞ ራሷን እንደተጠቂ ይመስላ፣ አካውንቴን ሊያዘጉብኝ። ልሳንሽን ብናዘጋውስ በአንቺ ሁኔታ፣ እውነት ጌስ አይታችኋታል? አካውንት ልክ እንደተጠቂ በቃ እንደተከፍ በቃ እንዴት ነው ሰው እንደበደላት አስመስላ አካውንቴን ሊያዘጉት ነበር። አንቺ እኔን አካውንት በዩቲዩብ አዘጋለው እመኑኝ ብለሽ ስትጮ ያለበር እንዴ! ምን አንቺ አካውንት እንዲዘጋ ሲል አርበረበደሽ። ሰላምስ ደቡባ የምትባዩ መቼለት፣ ምን አልሽ? በፍጹም፣ በፍጹም አንድ ነገር እንገራችሁ፣ አንድ ነገር እንገራችሁ። እኔ ቤታ ደደብ አይደለውም። የምትሰራውን ስራ አውቃለሁኝ። ስለሷ ለእኔ መታችሁ አትንገሩኝም፣ ጠንቅቄ አውቃለሁ። ትናንትና አሁን ከጉቺ ጋር የተጫወተችው እኔ ከጉቺ ከእሷ ጋር ተጫነው እኔ የምጣላው እኔ ቤታ ለምሳሌ አሁን ጉቺና እሷ እየተጫወቱ እሷ እየሰደበችኝ ጉቺ የምታሽሟጥጥ ማጠጥ የምትስቅ ከሆነ ምንም እኮ ግልጽ አማርኛ እኮ ነው። እቦልካታለሁ እጣላታለሁ። ለምን ጉጪ ጓደኛ ናት እንተዋወቃለን። በመሀላችን ገብታ እኔ ስሰደብ እሷ ቤት ምታሽ ማጠጥ ሆነ ብሎ ካረጋታለሁ። ይሄን በግልጽ ነው የምነግራቸው። ከዛ በተረፈ ግን ጉጪ ከእሷ ጋር ስለተጣላ ስላወራኝ ወይ ማሜ ከእሷ ጋር ስለተጫወተች ብቻ እኔ ቤታ ታየኝ፣ ወይኔ ተጫወተች። ፋራ አይደለው፣ ሰገጤ አይደለው። የምሰራውን ጠንቀቅ ያቃታለሁ አይኖ ቤታ ይዋነሽ ሞኝነሽ ትላላችሁ። አዎ ነኝ አውቃለሁ። ከዛ በተረፈ ግን ይሄ ያገር ግን ሰገጤ አይደለው እሷ ከማሜ ጋር ስለተጫወተ ወይ ማሜ በቃ ተጫወተ ጌሙን ብዬን ትንስል። ደደብ ናችሁ፣ ሲበዛ ደደብ ናችሁ። እኔ ብቻ ሲያሽሟጥጡኝ አልወድም። አዎ ጓደኞቼ ሆነ ወይ ፎሎ አድርጌያቸው ገብተው እየተሳሳቁ እያሉ ሲያሰድቡኝ ምንድን ነው ዝም ነው የምትሉት እናንተ ብትሆኑ እንዴት አልገባኝም ላይ ጋይስ እስኪ በእውነት መስክሩ እናንተ ብትሆኑ አንድ ሰው ሰውን አስገብቶ እያሽሟጠጠ ምናምን እናንተ ፎሎ የምታረጉ ሰው ሁ ሂድባት እያለ ላይክ ዝም እን የምትሉት እንዴ ብሎ ካረገዋለሁ ምንም ጥርጥር የለም ወይ ደግሞ አላወረውም ግን ደግሞ ቁጭ ብሎ ከየሳቀ የራሱ ሙድ ጋር ራመደ ከሰው ጋር ብቻ ከኔ ጋር ስለተጣላች ብቻ ከእሷ ጋር የሚጣሉ ረሼ ምነው ምነው ከተማ ቀመስነኝ ከተማ ድግ ያለሁ ይህን ያህል ስግጥ ብዬ ነው። እኔ እንደዛ አለልም እና አሁን አይኖ የላካችሁ ልኝ ሰዎች አሉ። ከማሜ ጋር ኖ፣ ለምን ከማሜ ጋር አይደለም ከማንም ጋር ትጫወቱ። ማሜ እኔን አትስደበኝ፣ ስለ እኔ ክፉ አታወራም። ምን አገባኝ፣ ሌላውን ብትጫወት ሁለት ብትጫወት ሄዳል፣ አለቀ። ይሄን የመጨረሻ መልክቴ አይኖ፣ ጋይስ አይኖ፣ እንደሰለቻችሁ አቃለሁ። ቆይ ስም የጠራች እንደሰለቻችሁ አቃለሁ፣ እንደመረራችሁ አቃለሁ። ግን በእኔ ቦታ አይኖ፣ ስለ ጃፒም ስለሞጣም እሄዳለሁ። ተረጋጉ፣ አንዱ ልጨርስ ብዬ ነው ተከታዮች ነው ምለው፣ ተከታዮቼ። አይኖ እንደመረራችሁ አቃለሁ፣ እንደሰለቻችሁ አቃለሁ። ግን ደግሞ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እኔም በሆነ አንድ ሰው ለምሳሌ የጉቺና የሜሮን እንደ ራሴ ሆኜ ሳይ ስልችት ነው ያለኝ፣ ሳያቸው እንደሰለ ማርያምን አቃለሁ፣ እረዳችኋለሁ። እንዳስጠላችሁ፣ እንደሰለቻችሁ፣ እንደደበራችሁ አቃለሁ። ግን በጣም በጣም በጣም የሚሄዱበት ርቀት ግን እናንተን ብትሆኑ ታዩታላችሁ። ላይ እኔም ብቻዬን ነው እሷን የምናገራት። እሷ ግን ሰው እያነካካች እያነካካች እያነካካች ያልሆነ ስም ለመስጠት እየተደራጁ ነው የሚሄዱትኝ። ታያላችሁ አይደል ጋይስ እግዚአብሔርን እኔ እኔ አልኳችሁ ስለምትነካኝ እንጂ ባትነካኝ ንቄ ነው የምተዋት። ቦታም አልሰጣትም። ስለምትነካኝ ነው። እሱን ደግሞ በቅርብም አሳያችኋለሁ። አንሰለችም ይጅበት ይላሉ። ያቸው አይደለም እኔ እኔ እኮ አይሰለቸኝም እኮ ጋይስ፣ እናንተ አይሰልቻችሁ እንጂ ያው ህዝቡ አልሰለቸኝም ቢል እናት ኒሰኝን አይሰለቸኝም። ወሬ አልቅብኝ ቤታ በደንብ አድርጌ ቀጠቅጣለሁ። ቁጭ ብዬ ነው የምናገረው ምን አገባኝ እኔ ግን፣ እናንተ እንድትሰለችብኝ አልፈልግም። ላይክ ነው ማርያምን እንድትሰለች አልፈልግም። ተከታዮች የምትወዱኝ ምናምን ከኔ ጋር መጫወት ትፈልጋላችሁ፣ ዕጣ እንዳጫወታችሁ። ይሄ ምንድ ነው ዕጣ ፈንታው? እንዳጫወታችሁ ትፈልጋላችሁ፣ እንድንሳሳቅ ትፈልጋላችሁ። ያንን ነገር ሁሌ ነው የምትጠይቁኝ፣ እና ውፍ አሁንም እሷ ላይ አሁንም እሷ ላይ እያላችሁ እንዲሰላቻችሁ ማርያምን ስለማልፈልግ ነው እንጂ እኔ ይህችን እኮ እኮ አሳብጃት እኮ ፊቷ እስክትጣመም ያደረግኳት ሰው ናት እኮ። እንኳን እኔ ዛሬ የምትሄድባት እንቁርቲ እንኳን ቤታየው ሊያን አሸንፋታለች ብላ እኮ መስክራለች። በትክክል እኮ የተናገረችው እራሷ አሁን ዛሬ እሷ ቤት ሄዳ ጌታን ያ የነገርኩሽ ነገር እውነት ነው ጉዷ ይወጣል ምናምን እያለች ዛሬ ኮመንት ላይ ስጽፍላል ነበር። እሷ ራሷ ሴትዮን ቁርቲ ራሱ መስክራለች። ቤታ ሊያ ቤታን አልቻለቻትም ብላ የመሰከረችላ ዛሬ አብሯት የምትንፏቀቀው ሰው ማለት ነው። አውቀዋለሁ እራሴን። ግን እናንተ እንዳትሰላችሁ ነው። ለማንኛውም ሞጣኮ ብሎ ካረገኝ ፊኛ ነፈችው። አንተ አቶ ቤታ ምን አባት እዚህ ልትሰራ መጣህልና፣ ብሎ ካረ። አንተ ሞጣ የምትባል ሰውዬ፣ ግን እንደው ምነው ግን ሽፍዳልክ? ምነው ፈላብግ? ሞጣ ምነው ፈላብክ? ቂት ትወዳለህ ሞጣ። ታውቃላችሁ አይደለም? ከዚህ በፊት ቂጤን አድንቋል። ይህንን አላውቅም እንደማትሉ ተስፋ አደርጋለሁ። ያ ትልቅ ቂጧን ይዛ ወደዛ ስክሪኑ ላይ እንትን የምትለው ምናምን ብሎ የተናገረኛል። አይ ቂጥ ስላለ መሰለኝ ከአይኑ ላይ ልጠፋ አልቻልኩም። ምን አለ ወልደ ጎርጊስ አለ ወልደ ጎርጊስ አንድ ቀን አበባ ሰጥቶኝ ማያቅ ሰውዬ ጠረጌታ አባት መልእክት ለወልደ ጎርጊስ አድርሱልኝ አይኖ አቁመሃል መስጠት ቲክቶክ አቁሜያለሁ ብለሃል ምን ነው ምን ነው እኔ ስሰደብ ነው እንዴ ወልደ ጎርጊስ የምታቆመው ምን ነው ባንተ ምክንያት ስቀጠቀጥለው እንዴ የምታቆመው ማን ነው አቁሜያለሁ እንዴት ነው የምታቆመው ቤት በኩል ነው የምታቆመው ማና አቁም አቁመ ያለህ ለጌሜ እንድትመጣ አንድ ቀን አንድ አበባ ወልደ ጎርጊስ ሳይሰጠኝ አቶ ሞጣ ብልጽግና ናቸው ወልደ ጎርጊስ ነው ወንዶቹን እንዲያሻፍዱ የሚልካቸው ብሎ ያ ሁላ ውርጅብኝ ማታ አወረደብኝ። ጭራሽ ቤታ ተጥፋ የሚል ዘመቻ ጀምሯል። አንድ ሁሌ ሲመጣ ታስታውሳላችሁ። እዚህ ቤት ወልደ ጎርጊስ ወልደ ጎርጊስ እንደው አንድ አበባ ማትሰጥ፣ ምን ነው ምን ነው ተመላለስክ፣ ቤቴ ሌብልህ እንዳይ ነው ለዋለሁ ሁልጊዜ። እንዳውም አንድ ተጻጽፈ ማናቅ ፎሎ አድርጌው ማላቅ ሰውዬ፣ አንድ አበባ ያልሰጠኝ ሰውዬ ሞጣ ተነስቶ ወልደ ጎርጊስ መማርን እሷን ምናምን ወንዶቹን እያሻፈዱ ከብልጽግና ጋር እየሰሩ ነው። አንድ ቀን አውርቾ ማላቅ ሰውዬ ተሰማኛለህ፣ ወልደ ጎርጊስ መተክ ጊፍት እንድትሰጠኝ። በአንተ ምክንያት እየተሰደብኩ ነው። ይሄን መልእክት አድርሱልኝ፣ ቢያንስ እንኳን ቀምሼ ልሰደብ። እኔ እኮ ሁሌ ባልቀመስኩት ነው የምወገረው። ቢያንስ ጊፍትህን ቀምሼ ልሰደብ። መጥተ እንዳውም አንድ አበባ ስጠኝ፣ ወይ ሌላው ቢቀር ሌላው ቢቀር አንድ አበባ መጠ ስጠኝ። ምናል ቀረቆቆቆ አንዱ ምናለ ግማታም ምን ግማታ ለጊፍቲ ሲሆን ጎጃምን አልገባኝም። ስለምን ጎጃም ነው የምታወራው? ስለምን አባ ጎጃም ነው የምታወራው? ማንም ሰው እኔ እንድትሰጡኝ አልፈልግም ከእናንተ። ስለምን አባ ጎጃም ነው እዚጋ ጎጃም ተጠራ ወይስ በግድ ጥሪ ነው? አልገባኝም አልገባኝም። ጋ ስለምድር ጎጃምን እዚጋ የምታነሱትኝ በግድ ጥሪ ነው? ውድ እኮ ነው። ስለምን ጎጃም ነው አወራው እንዲኔ ምንድ ጤነኛ ላችሁ እንግዲህ ምንድ ጎጦ ላይክ በስሱ አርጉትኝ። ረረ ወገን ወዴት እየሄድ ነው? ረ ጎጦ በስሱ አርጉትኝ። በሽታ ይሆናል፣ አንዳንዴ ሲበዛም በሽታ ይሆናል። ሆ ስለምንድን ነው የምታወሩትኝ? አንተ ከክ ሞታ እንደዚህ ስላለ እንጂ እኔ ስለ ወርዶ ጊዮርጊስ ጊፍት ቆይ ቆይማ እኔ እንጃ በምን ዋ በምን በምን ቼክ ላድርግ? ምንድን ነው አልገባኝም። ዋና ማን ያለው ምንድን ነው ያለው? እኔ እንደዚህ ብሎ ስለተናገረ ነው። አቶ ሞጣ ቆይታለእልለ